መቄዶኒያ ወስደ እናስገባቸውና ደስ ብሏቸው ይኖሩ። እኔ ያለው እንዴት ነው እናቴ? መቅዶኒያ ምልካት የሚረዳው እንደሌለው። ኧረ ተይ እናት ግፍ ይሆናል። ሴትዮዋ አንተን የሚያክል ጠብደል ማሸነፍ ትችላለች? መርዝ የሚባል ነገር አለ እኮ። መቅዶንያ ትግባ ስትለኝ እኔም ማዬ ከሚደብራት እዛ ከኩዮቿ ጋር ትሆናለች ብያሰብ ጥሩ ሀሳብ። እሺ ልጅ፣ ላስብበትና ውሳኔውን በኋላ ሳውቃል። ልጄ እንዲሄድለት ከፈለገ እሄዳለሁ። ምንድነው የሚያወሩት? ለልጆ ሚስት ሊሸነፉ ነው። የምትንቃቸው አሮጊት ናቸው። አፈርህን አራግፌ ተቀበሉ። ስነስርዓት ካልያት ማለት ከላይ ላይ እያራገፍኩትን አፈር አቅምሻለሁ። ለነገሩ ምን ይገባሻል? ትምህርት እንኳን ያልተማረሽ መሀይም ነሽ። መሀይም ማነው ተመስገን ልጆችን ስለጠበክልኝ፣ ተመስገን ልጆቼን ጠብቅልኝ። ሀገሩ መንደሩን፣ ቀየው ኢትዮጵያን ጠብቅ። እማዬ፣ ቤቱን ፋ አደረግሽ ሆትሽ እንደዚህ። ፋ ይበል አሜ አሜ አሜን። ያንችን ፋ ይበል አሜን። አለምዬ አለም ያንችቱን አሜን። በልጆች ተደሰች። እኔ ደግሞ ቆንጆ ቡና አፈላለሁኝ፣ ፈንድሻ ማፈነዳለሁኝ። ከፈንዲሻው ቀድሞ ልባችን ሊፈነዳ ነው። ምንድነው? ያውሉ ሳር ለማን ነው እዚህ በጋለ እንዲህ ከቤተ ከቤተ ክርስቲያኑ ያመጣሁት? ውሸቷን ነው። እኔ እኔ ነኝ ከቅዳሴ የመልሱት ቤቱ ድምቅ እንዲልልኝ ያመጣሁት። ቤቱ እንዲደምቅ ከፈለግሽ ውልቅ በይ፣ ያን ቤቱ ፍክት ፍክት ይላል። እዚህ ተጎልተሽ ግን አዚም ነው የምትጠሪብን። አንቺ ደስ እንድልሽ ጎዳና ለጎዳና ልንከራተት ለምን ትንከራተቻለሽ? ታይ ሰፈር አብሮ አደገሽ ሞታ ይለ ለምን ቀብራት ይችል ትላንትና እኮ ነው ቀብሩ። ሄጅና መቀብሩን መርቂያ በቅርቡ አንቺ የምትቀበሪበትን ነው አይተሽ እስኪ። ኧረ ምን በወጣቸው አይሞቱ አንቺም ልትከተያቸው ትችያለሽ። እሺ አልከተላቸውም እሳቸውም አይሞቱም። ለነገር እውነትሽን ነው። እንደሱ አይነት ሰዎች ሰው ይገፋሉ እንጂ አይሞቱም። ጠባክሽ ባልናት መኖሩን ኑሪ፣ ግን እዚህ በጊ መስል ቄጠማ እያመጣሽ እዚ ቤቴን አታበላሽ። ነው ሞቅ ደመቅ ብሏል። ማን ነው እንዲህ ዓመት ያስመሰለው? ከቤተ ክርስቲያን ስመለስ እኮ ለምን ባሌን አላስደስተውም ብዬ ቄጤማ ጎዝጉዝ ብና ላፈረስል ነው

ይሻሉ የሚል ይህን ጌጤ ማንሱልኝ ምን ይመስላሉ በጎች አሁን ይሁን ስት ያልነበረ ነበረ ሀሳቤን ቀየርኩ እዚህ የከብት ማደራ አይመስል ቤቱን ሳር በሰራ አታርጉት አንቺ ባትፈልጊውም እማዬ ይፈልጉታል እኮ እማዬ ሳሩን ይፈልጉታል ወንዝ ዳር አለሉት እዛ ሄዱና ይጋጡ። ይሄ መኖሪያ ቤት ነው እሺ? ክብር ይኖሮት። በዚህ አያያዘሽማ እበት እንዳጠፈጥፊ ነው የምፈራለሽ። ኩበት ቤት። እንዴት እንዴት ነው የሚያደርጋት? አመዳ የኔ መቤት። አሁን ጠርጌ የመጣውና ደግሞ ቆንጆነሽ። እማዬ እማዬ የልጆት ሚስ በድንጋጤ ልቦት ስተረክከው ያለውን ስሜት እኔ እንድጋረወት አስበው ነው የሚያስደነግጡኝ? ልጄ ብቻ እኮ እርሶ ላይ የደረሰው እኔ ላይ እንዲደርስ ማሰብ የለቦትን። እንደርሶ ሁሉን የሚችል ጠንካራ ጥንት የለኝ። እሰበራለሁ። መከራ ያብዙብኝ። አዎ፣ እኔ ልጅ ከምታስቢው በላይ ጠንካራ ነሽ። በአንቺ የተነሳ ነው የሚደርስብኝ። ግጅዬ ያለውት ያለአንቺ እዚህ ቤት ውስጥ እኔ እዚህ ቤት መኖር አልፈልግም። ለምን? መሞት አልፈልግም። ምን ደምታወራው? የባልሽናት፣ ብሞት ደስ የሚላት የባልሽናት ያደረኳትን ሁሉ ነገር ረስታ እዚህ ቤት እንድኖር ለምን የፈለገች ይመስልሻል? እንደ ሞኝ ስለሆነች ነው። አጉል ፈጣሪ የሚወደውን ስራ ልስራ ብላ እኮ ነው። ባይሆንስ ሞኝ ሴት ያልሻት ሴትዮ የብልጥ ሀሳብ ሀስባ ቢሆንስ ምን ልታሰብ ትችላለች? ጠላትህን አታርቅ አጠገብህ አድርገው የሚባለውን አባባል አልሰማሹ? አልሰማሁት። ጠላትሽን ካራቅሹ አንቺን ለማጥፋት ምን እንደሚያቀድ አታቂ። ስለዚህም ከአጠገብሽ ሳታርቂው እያንዳንዱ እንቅስቃሴውን እየተከታተልሽ አጠገብሽ ታኖሪዋለሽ። አንድ ቀን ጊዜው ሲደርስ ደግሞ ለአንዴና ለመጨረሻ ጊዜ ታስወግጅዋለሽ። የባሌ እናት አንተን እንደምትለው አይነት ልብ የላትም፣ እባክህ። ቢኖራቸውስ? ምን ይታወቃል? ኖራት ነው። እሷ እኮ ራሷን መሸከም ያቃታት በሽተኛ ነች። እስኪ አስበው፣ ሴትየዋ አንተን የሚያክል ጠብደል ማሸነፍ ትችላለች። መርዝ የሚባል ነገር አለ እኮ እኔም፣ መንካሳ ይኖርባት በቀላሉ ልታጠፋኝ ትችላለች። በልበል፣ አትንቦቅቦቅ፣ ደፈር በል እሺ ነገ ትሞቻለሽ ብትባይ፣ ምን ታረጊያለሽ? አልሞትማ እንዴ። ምናልባት ብትሞቺ ምን ታረጊያለሽ? ነገርኩህ እኮ አልሞትም። እንደሞት ባቅ ኖሮማ የባሌን እናት እንደዚህ ሳሰቃይ አልኖርም ነበር። ፈጣሪ ከፈቀደ ወይ እሷ ሞታ፣ ካልሆነ ደግሞ እኔ አባርሬያት ንብረቷን በሙሉ ወርሳለሁ ብዬሽ ነው የማስበው። እና ስለ ሞት የተጨነኩኝ ጊዜን ማባከን ይመስላል ብታስብ ይሻልሻል። ምናልባት አንቺ ከሷ ቀድመሽ ብትሞቺ ወርሼ እኖራለሁ ብለሽ ያሰብሽውን ቤት ትተሽ መቃብር ብትገቢስ እሷ አትገለኝም። የምትገለኝ አንተ ነህ። ተጨንቃት ታስጨንቀኝ። ይልቅ ና ግባ፣ ምግብ ብላ፣ ቡና ጠጣ፣ ራስክን አረጋጋ። ምንም ነገር አይፈጠርም። ምንም ነገር አይፈጠርም። እስኪ አትፍራ፣ አትፍራ። ምንም ነገር አይፈጠርም። አትፍራ። ምንም ማምጣት የማትችል በሽተኛ ሴትዮ አንተ ጀግናውን ልትደፍራ አትችልም። ምንም ነገር አይፈጠርም። አትፍራ። ኬ ኳ ሚስቴ እሺ አንድ ነገር ላናግርህ ፈልጋለሁ እሺ ንገሪኝ ምንድነው እሺ ግን እንደማታዝንብኝ ቃል ከገባህ አይደል ብቻ ነው የምነግረህ አላዝንም አይዞሽ ምንድነው ንገሪኝ ምን ያጣ ምን ነው ሹም እማዬን እናትን በጣም እንደምወዳቸው ታውቃለህ አይደል ምን አይነት ጅል ጥያቄ ነው ከኔ በላይ ነው አጥቶጃት ውድድ ነው የምታረጊያት ስለሳቸው ሳስብ ይጠቅማቸዋል፣ ይስማማቸዋል ብዬ ያሰብኩትን ብቻ ነው አውቃለሁ። ይጠፋቸል። እና ምን አሰብኩ መሰለ፣ እማዬ ብቻቸውን እዚህ ቤት ተጨንቆ ነው የሚውሉት። እንደምታውቀው ሰው ደግሞ ጓደኛ፣ የሆድ የሆዱ የሚያወራው ሰው ያስፈልገዋል። እውነት ነው። እዚህ ቤት ደግሞ የእሳቸው ኩያ የሚሆን ሀሳባቸውን የሚረዳላቸው ሰው የለም። ስለዚህም ለምን እማዬን ዘመድ ወዳጅ የሚሆናቸው ሰው ጋር እንልካቸውን ብዬ አሰብኩት። ጥሩ የት በጣም አሪፍ ሀሳብ የት መቄዶኒያ አዎ መቄዶኒያ ውስጥ እኮ ብዙ የሚረዱ ሰዎች አሉ እንዴት ነው እናት የምታወሪው ነገር እኔ ልጇ እያለው ስራ እየሰራው እየገባው ለሌላ መተርፍ ሰው ለምንድነው እኔ እያለው እሷ መቅዶኒያ ገብታ የምትረዳው እንደዛ ኮ የሚረዳቸው የሌለ ሰው እኮ ነው የሚገቡት አልገባም እኮ ወዴ እንዲረዱ እኮ አይደለም እና እሳቸው ከዝጋቸው ይልቅ ለነፍሳቸው ያደሩ ጻድቅ እንደሆኑ ታውቃለህ? አዎ አውቃለሁ። የጻድቅ ፍላጎት ደግሞ የእሱን ፍላጎት ትቶ ፈጣሪ የሚወዱን ስራ እየሰራ መኖር ነው። አዎ እናትህም መቄዶንያ ገብተው እንጀራ ይጋግራሉ፣ ወጥ ይሰራሉ፣ ልብስ ያጥባሉ። በዚህም ስራቸው ፈጣሪ ደስ ይለዋል። እሳቸውም ጓደኛ፣ ወዳጅ ያገኛሉ። ምን ታስባለህ? ቆንጆ አሳብ ነው። ግን እስቲ አስቢው፣ እኔ እያለሁ እንዴት ነው እናቴ መቅዶኒያ ምልካት የሚረዳው እንደሌለው? ኧረ እናት ግፍ ይሆናል። ሊረዱ አይደለም አሰማኝም እንዴ? አሁን ገባኝሽ። ተረጋጊ። ግን ቢሆንም ይከብዳል። አይከብድም። ታውቃለህ፣ ለማየ ከአንተ የበለጠ ነው ማስብላቸው። አውቃለሁ፣ አውቃለሁ፣ መች ጠፋኝ። ለደስታቸው ስልም ምንም ነገር እንደማድረግ ታውቃለህ። የሚያስደስታቸው ነገር ደግሞ ጥሩ ስራ መስራት ነው። ስለዚህ መቄዶንያ ወስደን እናስገባቸውና ደስ ብሏቸው ይኖሩ። እርሶ እዚህ ለነሱ ምግብ ይሰራሉ፣ እነሱ የእርሶን የመቃብር ጉድጓድ እየቆፈሩሎት ነው። የመቃብር ጉድጓድ? አዎ፣ ዮዲት እስከ ዛሬ የመቃብር ጉድጓዶትን ስትቆፍር ነበር። ያሰበችውን ለማድረግ ግን አልተሳካላት። የአሁኑ ጉድጓድ ግን ጥልቅ ነው። እንኳን እርሱ እኔ ራሴን ላወጣውት አልችልም። ምንድን ነው የምታወሪው ልጅ? ስለ ጉድጓድ የምን ጉድጓድ? እርሶን ለመክተት ያሰበችውና በቅኔ ማውራቱን ትተሽ በቀጥታ ምን እንደተፈጠረ ንገሪኝ። ምንድን ነው የተፈጠረው? ሳለሆኔ ስለ እርሱ ባልና ሚስት ሲያወሩ ሰማው። ምን አሉ? የወዲት ለወንደሰን እንደሰን እማዬን ለምን መቄዶኒያን ማስገባትን እዛ ጓደኛ ታገኛለች ስትል ሰማዋት። መቄዶንያ ምንድን ነው? ጧሪ የሌላቸው አዛውንቶች የሚጦሩበት ቦታ፣ የእርዳታ ድርጅት። አዎ የእርዳታ ድርጅት። አኖትም ስላልኳት አውጥታ ልትጥለኝ ፈለገች። ቀላል ለዚያውም አርቃ። አታስቢ ወንድዬ ልጅ ይፈቅድላት? እንደሰማሁትና እንዳየሁት ከሆነ ይፈቅድላታል። ወንድዬን አታውቂውም። የዋ ነው፣ ደግ ነው፣ ቅን ነው። ሲበደሉ እያየ ግን ዝም ብሏል። ደግ ልጅ እንደዚህ ያደርጋል። ሚስቱም ስለሚያምናት እንደዚህ ክፉ ትሆናለች ብሎ መጠርጠር ስላቃተው ይሆኑ። እንዲጠረጥርማ ነገር ነበረ። እርሶ እንዲያውቃ አልፈለጉም እንጂ ለምን እንዲያውቅ እንዳልፈለግኩ ነግር ይሻል። ነግረውኛ፣ ግን አላሳመነኝም። ችግር የለውም። ልጅ ስቶልጅ ነው የሚገባሽ። እማዬ፣ የእርሶን ስቃይ እያየው መውለድ ነው የፈራሁት። እንደሱ አይነት ኑሮ መኖር አልፈልግም። ቆይ እማዬ በወለዱት ልጅ አይደሰቱ ብሎ የረገሙት ሰው አለ እንዴ? የለም። ልጅ ከሌለ መጦር የሚችላትን እናቱን ከገዛ ቤታቸው አስወጥቶ የእርዳታ ድርጅት ማስገባት የሚፈልግ ልጅ እንዴት ሰጡት? ነገርኩሽ እኮ። ወንድዬ ልጅ በዛች ክፉ ሚስቱ ሀሳብ አይስማማ እማዬ አንድ ነገር ላውራሽ ፈልጌሽ ነበር። እሺ ልጄ። እንደውም ወድሽ የማስበው ነገር ሁሉ ለአንቺ መልካም እንደሆነ ታውቂያለሽ። አውቃለሁ ልጄ፣ ምን አስባለኝ ነው? የሆዴ አንድ ነገር አማክራይ ነበር እና ሀሳቡን አንቺ ከተስማማሽ፣ ያው እንድነግርሽ ነው። ደግሞ አንቺም የምትስማሚ ያለሽ ያው ልጅሽ፣ ያለሽንማ የምትስማሚ ያለሽ አይደል? እማ፣ የልጄ ሚስት ምን አሰበችልኝ? አይ እሷ እንኳን ምንም ነገር አላለችም። ማለት ያል ትልቅ ነገር አይደለም። ያው አንቺ እዚህ ቁጭ ብለሽ ከሚደብርሽ ቲቪ ብቻ ከምትመለከች እኩዮችሽ ያሉበት ቦታ ሄደሽ አብረሻቸው እንድትጫወች ምናምን ቆንጆ ሀሳብ አደለ? እዚህ ከምትሆኝ እዛ ይሻል። መቅዶኒያ ቀባሪ የሌላቸው ሰዎች የሚጦሩበት ቦታ አው እና እማዬ እዛ መግባት ትፈልጊያለሽ? አንተ ከፈለግ እገባለሁ። እኔ የአንችን ደስታ ነው የምፈልገው። እሷ ራሱ ምን አይነት መላእክ ሹክ እንዳላት አላውቅም። መቅዶኒያ ትግባ ስትለኝ እኔም እማዬ ከሚደብራት እዛ ከኩዮቹ ጋር ትሆናለች ብዬ አሰብኩ። ጥሩ ሀሳብ። እሺ ልጅ፣ ላስብበትና ውሳኔውን በኋላ አሳውቃለሁ። እሺ እማዬ። እማ፣ እንደምወድሽ ታውቂያለሽ አይደል? አውቃለሁ። እኔም እወድሃለሁ ልጄ። አላልኩትም? ብለሽኛል ብለሽኛል ልጄ። ግን በሰው ሀሳብ ይስማማል ብዬ አልጠበኩም ነበር። በልጇ ይፍረዱ። የወዲት በተንኩሎ እንኳን የልጅ ልብ ድንጋይ ታቀልጣለች። እና ምን አሰቡ? ልጅ እንዲሄድለት ከፈለገ ፈለገ ይሄዳል። ምንድን ነው የሚያወሩት? ለልጆ ሚስት ሊሸነፉ ነው? አዎ፣ ወንድዬ እናቱን የእርዳታ ድርጅት ማስገባት ከፈለገ እኔ ማን ነው? እኔ ነው እንዴ እናቱ? እርሶኮ የራሱ አይምሮ አሉት። በልጆ አይምሮ አይደለም የሚያስቡት። ተው እንጂ ማየ ለእርሶ የሚበጅ መላ ይፍጠሩ። ምን ልፍጠር ልጄ? ተንኮል ሴራ መፍጠር አልችል። መፍጠር ባይችሉ ተንኮለኛ በዘረጋው ወጥመድ ዘለው አይግቡ። እማዬ እባኮትን ቃል ይግቡልኝ። ምን? በልጁና በሚስቱ ሀሳብ አልስማማም ብለው ቃል ልገባልሽ አልችልም ልጄ። ለምን? ስለማልችል። እማዬ የልጆት ሚስት ክፋት ሱሶ ነቦት እንዴ? እንዴት ሱስ ክፋቷን? ለልጆ ነግሮ አጋልጧት። እምቢ። እራስዎትን ጠብቁ። እምቢ። ቆይኔ ምን ብሎት ነው እሺ የሚሉት? የኔ ልጅ ለወንድዬ ሚስት እየበደለችኝ ነው ብዬ ብለው ምን የሚያደርግ ይመስልሻል? ከቤት ጎትቶ አስወጥቶ ለእርሱ የተመኘቸው የእርዳታ ድርጅት ውስጥ ይከታታል። ለነገሩ ማን ይፈልጋታል? አልቀበልም ነው የሚሉት? ተሳስተሻል። ወንድዬ ሚስቱን አውጥቶ አይጥላትም። በጣም በጣም በጣም ነው የሚወዳት። ምንም ብትለው ይሰማታል። እሷ እኮ አትወደውም። እሱ ግን እንደምትወደው ነው ያስበው። እንደማትወደው እናሳየዋል። እንችልም እንችላለን አለ። ከግንብ ጋር ብትጋጭ ማነው የሚጎዳው? እኛ፣ የወዲት ግንብ ነች። እኛ ደግሞ የተጋጨ ነው ነን አስቡት እስቲ ማዩ ምናስብ ፊት ለፊታችን ከተጋረጠው ግንብ ጋር ብንጋጭ የምናስበውን ያህል እኮ ጉዳት ላይ ጎዳን ይችላል። መጎዳትን ፈርቶ እጅን አጣጥፎ ከመቀመጥ ተጋፍጦ መሞት አይሻልም? ፊት ለፊት ከተጋረጠው ግንብ ጋር አብረሽን ትጋጫለች። ምን በወጣኝ? እኔ ሞቼ ወላጅ እናቴ ማን ይጦርልኛል? እና ብቻ ልጋፈጥ? አው እርሶ እኮ የማሸነፊያ መሳሪያ ታጥቀዋል! መሰለ ቆንጆ ቤት እኮ የእርሱ ነው። ትንሽ ደፈር ቢሉ አዳሜ ፈርተውት ጉልበት እየሳመ ነበር የሚኖረው። እባኩትን ማይ ትንሽ ደፈር ይበሉ። ወይኔ እርሶ በወሬ ይዘውኝ የተላኩትን እቃ ሳልገዛ ምን ስትይ ነበር የሰማች ምን አደረግኩም አሮጊቷ ምን ስትያት ነው የሰማች አሮጊት ኧረ እኔ ከአሮጊት ጋር ምንም ነገር አላወራሁም እኛ ግቢ አሮጊት አለን እንዴ እየቀለድች ነው አልቀለድኩም አሮጊት ካየው ስንት ጊዜ ስለምን አሮጊት ነው የምታወራው እዚህ ስላለችኋ ነዋ የትህም ባል እናት ነው። አሮጊት ብለህ አንቋሽ የምትጠራቸው፣ እና ልጃገረድ ልበላቸው? አይ እማማ፣ እናቴ፣ ባለውለታዬ ብለህ ነበር መጥራት የነበረብን። ባለውለታዬ? አዎ ረሳኸው እንዴ? የምትፈራቸው የቤት አከራይ አውጥተው ሲወረውሩ የምትንቃቸው አሮጊት ናቸው፣ አፈርህን አራግፈው የተቀበሉ። ስነስርዓት ካልያዝሽ ማለት ከላይ ላይ ያራገፍኩትን አፈር አቅምሻለሁ። አቅምኝ ምንም አልልህም። አንተን የማሸነፍ አቅም የለኝም። ግርም የሚላይ ነገር ምን እንደሆነ ታውቃለህ? ሚቲቲ ጭንቅላትሽ ውስጥ የምታስቢውን ነገር እንዴት ነው የማውቀው? ማውቅ አይጠበቅብህም። ምን ይነግርሃለሁ። አንድ ሰው ምን ሲል ሰማሁት መሰለህ? ወንድ ልጅ የሚጣላው ከወንድ ጋር ነው። ከሴት ጋር የሚጣላ ወንድ ሴት አገረድ ይባላል አለ። የሰማሁት ነገር እውነት ነው እንዴ? እኔም እናቷን ለመጦር ብላ ሰው ቤት የምትሰራ ልጅ ባልታወቀ ምክንያት ሞታ ተገኘች የሚባል ወሬ ሰምቼ አውቃለሁ። እውነት ይሁን እንዴ? እገልሻለሁ እያልከኝ ነው። ከግንብ ጋር ተጋጭተሽ ብትሞቺ ግንቡ ልትወቅሹ ነው? ራሴ ነው የምወቅሰው። አካሄድሽን አስተካክይ። በማያገባሽ ነገር እየገባሽ ሞትሽን አታፍጥኝም። ቀድሞ ማን ሊሞት እንደሚችል ፈጣሪ ነው የሚያውቀው። የአንቺን ለማወቅ ፈጣሪን አልጠብቅም። እሺ ልጅ የመጣች አታስመስይ፣ ተቀመጭ። ማስመሰል አልፈጠረብኝ፣ እኔ ላይ ነው የፈጠረብኝ። እሱን የምታውቂው አንቺ ነሽ። እኔ የማውቀው ነገር በሀገራችን ባህል መሰረት ሰው ሲመጣ ኖር ተብሎ ብድግ ተብሎ ነው የሚቀበሉት። ኖር ለትልቅ ሰው ነው ነገሩ። አታስቢ፣ በቅርቡ እኩዮቹ ጋር ስለምልክሽ፣ እዛ ኖር ትባባያለሽ። ስለምልክሽ። አዎ ልጅሽ አልነገረሽም እንዴ? የእርዳታ ድርጅት እኮ ልናስገባሽ ነው። ልጅ አይፈቅድልሽም። ብትፈለጊ እንኳን ወደማትገኝበት ቦታ አርቂ ወረወርሻለሁ። ልጄ አይፈቅድልሽም። እንደፈለግ ከሚጫወትበት ሞኝ ልጅ ነው የወለድሽልኝ። አርግ ካልኩት ያደረጋል፣ አታር ካልኩት አያረግ። እንደኔ መልካም ፍቃድ ነው የሚሆነው። ረታይ ልጄ። ግፍሪ ግፍ ለአንቺ ምንድን ነው? ለእኔ ግፍ የሚል በሁለት ፊደል የተዋቀረ ቃል ብቻ እንደሆነ ነው የማውቀው። ቃሉን አይደለም ትርጉሙን ተመልከች። ሴትዮ፣ ልታስተምርኝ አትሞክሪ። አጉል እንደምትወጪኝ አክት አታርጊ። አክት እንግሊዝኛ ነው። ለነገሩ ምን ይገባሻል? ትምህርት እንኳን ያልተማርሽ መሃይም ነሽ። መሃይም ማን ነው መሃይም እ?